ሰላም ሰላም ቤተሰብ፣ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ነገር መጥቻለሁ። ላይክ እያረጋችሁ ጀምሩ። ብዙ ጊዜ ማለት ነው እዚህ ጆርዳን፣ የምሆን ሌላ አረብ ሀገርም ይሄን አልብር ከፍዬን የመጣሁት ምናምን በነፃ አይደለም፣ በነፃ ምልክ ኤጀንት የለም ኤጀንሲ የለም ስትሉ ሰማለውኝ እና አንዳንዶቹ ደግሞ እዚህ አረብ ሀገር መምጣት እያሰባችሁ የብሩን ብዛት ሰምታችሁ አቅም በማጣት ማለት ነው መምጣት እያሰባችሁ መምጣት ላልቻላችሁ ማለት ነው ህጋዊ ኤጀንሲ ማለት ሲጀምር ህጋዊ የሆነ ኤጀንሲ ማለት ነው፣ በተአምር ምንም አይነት ገንዘብ አይቀበላችሁም። እና ማለትም መረጃ ከማጣት በተለይ በተለይ ከክፍለ ሀገር ምናምን የምትመጡ ልጆች ያው ቀጥታ ከደላላ ጋ ነው የምትገናኙትና ለዛ ነው ይሄ ሁሉ ብር የምትከፍሉት ማለት ነው። ህጋዊ ኤጀንሲ መሆኑም በምን እናውቃለን? አንደኛ ቢሮ አላቸው፣ የራሳቸው የሆነ ቢሮ አላቸው። እንደዚህ ውጭ ላይ ራሱ እንደዚህ ስታልፉ ይታያል፣ ማስታወቂያ ወደ አረብ ሀገር እንልካለ ምናምን የሚል እንትናቸው ላይ በራቸው ላይ ለጥፎ ማስታወቂያ አላቸው ማለት ነው። ሁለተኛ ከማህበራዊ ጉዳይ የብቃት ማረጋገጫ ሰርተፊኬት አላቸው ማለት ነው። ሁለተኛ ደግሞ ምንም አይነት ገንዘብ ከእናንተ አይጠይቅም ሜዲካል ብቻ ነው የምታወጡት እናንተ ከእናንተ የሚጠበቅባችሁ ለሜዲካል ነው ለሜዲካል እና ለሲኦሲ ነው ማለት ነው አሁንስ ምን ያህል እንደሆነ ያላቅም ያኔ ሶስት ሺ ብር ነበረ ሜዲካል ማለት ነው ያው ከአራት ዓመት በፊት ማለት ነው አሁን ይጨምራል ብዬ አስባለሁኝ እና እነዚህ እነዚህ ህጋዊ ላይሰንስ ያላቸው ህጋዊ ፍቃድ ያላቸው ማለት ነው እነዚህ ኤጀንሲዎች ምንም አይነት ገንዘብ ከእናንተ አይቀበልም። ምክንያቱም የእናንተ አሰሪ ነው ሁሉንም ወጪ የሚሸፍነው እንጂ ከእናንተ ምንም አይጥብ እነሱ ገንዘብ 80 ሺ ብር፣ 70 ሺ ብር የሚሉት ሌባ ናቸው ማለት ነው። ስጀመር ህጋዊም አይደሉም እና ይህ ማለት መሄድ እያሰባችሁ ይህ ሁሉ ብር በማጣት መሄድ ያልቻላችሁ ልጆች የሲኦሲ እና የሜዲካል ካላችሁ ትሄዳላችሁ ማለት ነው። አረብ ሀገር ምን ደግሞ ለዚህ ለጥግረራ ይሄ ሁሉ ብር እንደው፣ በስማ ግፋቸው ምንም አይነት ብር አትከፍሉም እህቶቼ። በደንብ አዲስ አበባ መጀመሪያ ክፍለ ሀገር ልጆች ከሆናችሁ አዲስ አበባ መታችሁ እንዲሁ ዞር ዞር ስትሉ እኮ አሉ እንደዚህ ቢሮዎች ምናምን፣ እንደዚህ በትልቅ እንትን ፖስተር ተለጥፎ ወደ አረብ ሀገር የሚሄዱ እንልካለ ምናምን የሚሉ እነዚህ አሁን ከእናንተ ምንም አይነት ብር አይቀበልም ማለት ነው። ያው አንዳንዶቹ ባለማወቅ ምናምን እንደዚህ ቢሮዎች፣ ኤጀንሲዎች ባለማወቅ ቀጥታ ከደላላ ጋር ትገናኛላችሁ። ደላላ ሁሉንም ነገር ይጨርሳል። ከዛ የሁሉ ብር ከብላችሁ ትሄዳላችሁ ማለት ነው። መረጃ ከማጣታችሁ የተነሳ እና እንደዛ አድርጎ ሌላ ደግሞ ፕሮሰስ ለምን ይቆያል ምናምን ላላችሁ ማለት ነው። እንደ እድል ነው። አራት አምስት ወርም የሚፈጅባቸው ልጆች አሉ። አንዳንዶቹ ምን እንደ የኔ አሁን ልንገራችሁና እኔ አንዳንዶቹ አሰሪዎቹ ቀደም ብሎ ያቺን ሰራተኛ እዛው ቤት ውስጥ እስክትጨርስ ድረስ ቀደም ብሎ ሶስት ወር አራት ወር ቀደም ብሎ እናንተን ይመርጣል ማለት ነው። መርጦ እናንተን ያስቀምጣል ያቺኛውን ሰራተኛ እስክትሰናበት ድረስ ለሶስት ወር ለአራት ወር መርጦ እዛ ያስቀምጣል። ያኔ ምንድን ነው ምን ሆኖ ነው የቆየብኝ ብላችሁ እንትን ትላላችሁ። ግን ተመርጣችኋል። ተመርጣችሁ ቁጭ ነው ያላችሁትና እንደ እድል ደግሞ ወደ አሁኑ ተመርጣችሁ ልትሄዱም ትችላላችሁ። እድልም ያው እንደ እድል ነው። በሌላኛው ደግሞ ቶሎም ላትመረጡ ትችላላችሁ። በእንደዚህ በእንደዚህ ቲኬት በመወደድ ምናምን አንዳንዴ ቲኬት ይቀንሳል፣ ቪዛም ይዘገያል፣ ምናምን በእንደዚህ አይነት ምክንያት ሊዘገይ ይችላል እንጂ ሌላ ምንም ምክንያት የለውም። እና አንዳንድ ማዳሞች መርጦ ምናምን ስለሚያስቀምጡ ሶስት ወር አራት ወርም ልፈጅባችሁ ይችላል። ግን አይዟችሁ፣ ዋናው እናንተ የራሳችሁ ዝግጁ ማድረግ ነው። ሌላ ምንም የሚያስፈራችሁ ነገር የለም። ያው አዲስ ስትሆኑ ትንሽ ውስጣችሁ ድንጋጤ፣ ፍርሃት አለ ሲጀምር እዚህ አረብ ሀገር ስትመጡ ደፋር ፈጣጣ ነው መሆን ያለባችሁ እንጂ ምንም የሚፈራ ምንም አዲስ ነገር የለም። በቃ ያው አሁን ሶሻል ሚዲያ ምናምን አለ። የሆነ መግባቢያ ነገር ትማራላችሁ። የጂ አምጪ ይሄንን ደሞዝ መጠየቅ ሊሆን ይችላል እንደዚህ ስርባችሁ የሚያስፈልጋችሁ ነገር እንዴት መጠየቅ እንዳለባችሁ እነዚህን ካወቃችሁ ሌላ ምንም እኔ አሁን አራት ዓመት እዚህ ኖር ያለው ትን አረብኛ አቀላጥፌ ማውራት አልችልም። እና ትንሽ መግባቢያ ከሰማችሁ በቂ ነው ማለት ነው። ይሄና የሚያስጨንቃችሁ ነገር የለም። አረብ ሀገር ለመምጣት ምንም ጎበዝ ፈጣን መሆን ነው፣ አንደኛ ደፋር መሆን ነው እንጂ አረብ ሀገር ለመምጣት ምንም እህቶቼ ምንም የተለየ ነገር የሚያስፈልጉ፣ ቀልጣፋ መሆን ነው፣ ብልጥ መሆን፣ ደፋር። ምንም እንዳትፈሩ፣ የእውነት ምንም ነገር ከመጠየቅ እንዳትፈሩ። ደፋር ከሆናችሁ የእውነት ምንም ልምድ ባይኖራችሁ እንኳን ትለምዳላችሁ። ወደ ኑ እንደመጣችሁ ምንም አይከብዳችሁ ማለት ነው። ይህንን ላለው መምጣት እያሰባችሁ፣ ይህ ሁሉ ብር ፈርታችሁ፣ ይህ ሁሉ ብር እኮ የለኝም እንዴት ልሂድ እያላችሁ እራሳችሁን ላስጨነቃችሁ ማለት ልምድ እራሱ እያላችሁ ማለት ነው። ብር ከፍላችሁ የምትሄዱ ልጆች አላችሁ። ለምን እንትኑ ይቆይብኛል፣ ቪዛው ይቆይብኛል ምናምን እያላችሁ በደላላ ሰባ ሰማንያ ሺ ብር ከፍላችሁ የምትሄዱ አላችሁ። እሱ መፍታችሁ ነው አንደኛ። ያው እንደዛ ሲሆንባችሁ ቶሎ ትመረጣላችሁ፣ በእርግጥ ማለት ነው። ግን እዛ ከሄዳችሁ በኋላ ለምሳሌ ሊቀይር ብትሉ መቀየር አትችሉም። ምክንያቱም ቢሮ የላችሁም እናንተ ያመጣ ቢሮ ስለሌለ የትም መቀየር አትችሉም። እዛ አፈርድም የበላችሁ ሰው ሴትዮዋ ክፉ ብትሆን የመጣችሁበትን ግዳጅ ሁለት አመቷን እስክትጨርሱ ድረስ የትም መቀየር አትችሉም ማለት ነው። ይሄ ክፋቱ ይሄ ነው። ግን ያው ጥሩ ቤት ካጋጠማችሁ ደግሞ እዛው ቤት በሰላም ሰርታችሁ ወደ ሀገራችሁ መመለስ ትችላላችሁ። ዞሮ ዞሮ ደግሞ ያው ፈጣሪያችሁን ለምኑ፣ መልካም ቤት ያጋጥማችሁ። ህጋዊም ሆነ ህገ ወጥም ብቻ ፈጣሪ መልካም አረብ ቤት ጥሩ ማዳም ታጋጥማችሁ። የትኛው አረብ ሀገር ይሻላል? የትኛው አረብ ሀገር ጥሩ ነው? ብዙ ልጆች እንደዛ ትላላችሁና፣ ሁሉም አረብ ሀገር ለእኔ አንድ ነው። ምናልባት የብሩ ልዩነት ሊኖር ይችላል፣ ምናምን ነገር። ሁሉም አረብ ቤት ነው። ባህሪያቸው ምናቸው ምናቸው አንድ ነው። ባህር እንትናቸው ማለት ነው ለእኔ ሁሉም አረብ ሀገር አንድ ነው። ምናልባት ትንሽ የገንዘብ የደሞዝ ለውጥ ልኖረው ይችላል እንጂ የትም አረብ ሀገር መልካም ማዳም ካጋጠማችሁ ለእኔ አንድ ነው እና እኔ እንጃ ይሄ የአረብ ሀገር ይሄ የአረብ ሀገር ብዬ እንትልላችሁ አልችልም። አሁን ለምሳሌ እዚህ ጆርዳን እዚህ በጣም የተረገሙ ናቸው በብዛት ግን አሉ ደግሞ መልካምም አሉ። ይሄን ስታዩ ደግሞ እንደዚህም ጥሩ ሰው አለ እንደ ብላችሁ እንትን ትላላችሁና፣ ብቻ የትኛውም አረብ ሀገር ከሄዳችሁ መልካም ማዳም ታጋጥማችሁ እንጂ ሁሉም አረብ አንድ ነው። ባህሪያቸው ምናምን ነገር ስራው ምኑ ምንም አንድ ነው በቃ። ባህላቸው ምናቸው አንድ ስለሆነ ምናልባት የገንዘብ ልዩነት ልኖረው ይችላል እንጂ የትኛውም አረብ ሀገር አንድ ነው ለእኔ ማለት ነው ብዬ ነው ማስበው ማለት ነው። ምንም የተለየ ነገር የለም። ሁሉም አረብ ሀገር አንድ ነው። እናንተ ብቻ የትም አረብ ሀገር ስትሄዱ መልካም ቤት ያጋጥማችሁ እህቶቼ። ያው ከሁሉም አረብ ሀገር ማለት ነው ቤሩት ማለት ያው ቤሩት ነጻነት አሉ በብዛት የቤሩት ማዳሞች ጥሩ ነው። ግን ደሞዛችሁ በጣም የሞተ ነው። ከጆርዳን ጋራ ራሱ ስታወዳድሩ በምንም ታምር አይገናኝም። ለምሳሌ የእንትን የቤሩት ደሞዝ ከፍተኛ የሚባለው ከ150 እስከ 170 ዶላር ነው። እና ያው ለአንደኛ ያው እዛ ነፃነት አለ እንጂ ገንዘብ እንኳን የሞተ ነው። የነሱ ክፍያቸው የሞተ ነው። እንደ ራሴ ከጆርዳን ያው ከሁሉም አረብ ሀገር ጆርዳን እና ቤሩት ነው እንትናቸው፣ ትንሽ የመቀራረብ ደሞዛቸውም ምናቸውም። በነገራችን ላይ ጆርዳን እና ቤሩት አረበኛቸው በጣም ነው የሚቀራረበ፣ አንድ ነው ማለት ነው። እና ምን ለማለት ፈልጌ ነው፣ ትንሽ ቤሩት ደሞዛቸው ዝቅተኛ ነው። ሰዎቹ ግን በጣም ጸባያቸው አንደኛ ነው። ማዳሞቻቸው በጣም ፍቅር ናቸው። ቤሩት ውስጥ በቃ ልክ ሰው እንደተወለደ እንደ አደገበት እንደራሱ ሀገር በነፃነት የሚኖርበት ሀገር ብኖር ቤሩት ነችና። ብቻ ቤሩት ደሞዛቸው በጣም ዝቅተኛ ነው ከሁሉም አረብ ሀገር ማለት ነው። እንግዲህ ጆርዳንም ከመጣችሁ መልካም ቤት ያጋጥማችሁ እላለሁ። እኔ አትሂዱ አልልም፣ ምክንያቱም መታችሁ ይሁ መልካም ሰውም መልካም ቤትም ሊያጋጥማችሁ ይችላል። አሁን ጆርዳን ከ250 እስከ 275 ሊከፈላችሁ ይችላል ማለት ነው። ከቤሩት አንጻር ሲነጻጸር ጆርዳን በደሞዝ አሪፍ ነው ከቤሩት ይልቅ ማለት ነው። እህቶቼ አዳዲስ የሆናችሁ ደግሞ ሳብስክራይብ አድርጉ፣ ላይክ ሼርም አድርጉ። ከተመቻችሁ ላይክም አድርጉ። ወዳችኋለሁ። በያላችሁበት አለም ዳርቻ ሰላማችሁ ብዝዝት በልልኝ። መልካም ጊዜ፣ መልካም ቆይታ። ቻው